የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን፣ አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያ ማበይት ርዕሶችን እነሆ። የአፍሪካ ህብረት ሰላምና ደህንነትን ለማረጋገጥ በርካታ ተግባራትን እያከናወነ እንደሆነ ተገለጸም። በስፋት የምንቃኘው ጉዳይ ይሆናል ምርጫ ቦርድ ሰረዘንም አልሰረዘንም የፕሪቶሪያው ስምምነት ይቀጥላል አደገኛ የሚሆነው ግን ስለተሰረዛችሁ የፕሪቶሪያውን ስምምነት አናውቀው መባል ከተጀመረ ነው ሲሉ ዶክተር ደብረ ጽዮን ተናገሩ የውጭ ዜጎች ወደ ትግራይ ክልል እንዳይገቡ ተከለከለም የኩርዱ ታጣቂ ቡድን የሰላም አማራጭን መቀበሉ ተገልጸዋል። ይህንንም የምንቃኘው ጉዳይ ይሆናል ክብራትና ክብራና አብራችሁን ስትቆዩ እኒህና መሰል መረጃዎችን የምታደምጥ ይሆናል እንዲሁም ላጎ ሚዲያ አዲስ ከሆናችሁ ሼር ላይክ እና ሰብስክራይብ በማድረግ መረጃው ለብዙሀን እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን አሁን በቀጥታ ወደ ዝርዝር መረጃው እናልፋለን መልካም ቆይታ በቀጠናው የሚስተዋለውን አለመረጋጋት ትብብርን በማጠናከር መሻገር ይገባል ሲል የብሔራዊ መረጃና ደህንነት ገለጸም። በምስራቅ አፍሪካ ቀጠና የሚስተዋለውን አለመረጋጋት ትብብርን በማጠናከር መሻገር እንደሚገባ የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጄኔራል ታዜር ገብረ እግዚአብሔር አስገንዝበዋል። ነገ በይፋ ከሚጀምረው የምስራቅ አፍሪካ የመረጃና ደህንነት ተቋማት ቀጠናዊ ስብሰባ ቀደም ብሎ የዘርፉ ባለሙያዎች ወርክሾፕ እየተካሄደ ይገኛል። የመረጃና ደህንነት አገልግሎት ምክትል ዳይሬክተር ጄኔራል ታዜር ገብረ እግዚአብሔር በመድረኩ እንደገለጹት የምስራቅ አፍሪካ ቀጠና ማህበራዊ ኢኮኖሚያዊና ፖለቲካዊ ፈተናዎች ተጋርጠውበታል ሲልም ተናግረዋል። ይህንንም ለመከላከል ተግባራዊ ስትራቴጂ መንደፍ እንደሚያስፈልግ የጠቆሙት ምክትል ዳይሬክተር ጄኔራሉ ችግሮችን ቀድሞ ለመከላከል እና ዘላቂ ሰላምን ለማረጋገጥ ትብብርን ማጠናከር ቅድሜ የሚሰጠው ስለመሆኑም አንስተዋል። ሰላምን ማረጋገጥ የጋራ ኃላፊነት በመሆኑ ዘመኑን የዋጁ መፍትሄዎች ተግባራዊ ማድረግ እንደሚገባም ተናግረዋል። የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ ዋና ጸሐፊ ጃክሰን ሃማታ በተመሳሳይ ምስራቅ አፍሪካ በርካታ ፈተናዎች እንደገጠሟት ተናግረው ሱዳንን በማሳያነትም ጠቅሰዋል። የሱዳን ጉዳይ የአንድ ሀገር ብቻ ሳይሆን ቀጠናዊ ቀውስን ሊያስከትል የሚችል መሆኑንም አሳስበዋል። አሸባሪና ታጣቂ ቡድኖች አላማቸውን ለማስፈጸም የሚያደርጉትን ትብብር ያነሱት ዋና ጸሐፊው በተመሳሳይ ችግሩን ሊቀለብስ በሚችል መልኩ ትብብርን ማጠናከር እንደሚገባም ጠቁመዋል። የውጭ ዜጎች ወደ ትግራይ ክልል እንዳይገቡ ተከለከሉ ነው ሲል የትግራይ ክልል ቱሪዝም ቢሮ ገለጸም። የትግራይ ክልል ቱሪዝም ቢሮ ኃላፊ እንዳስታወቁት ከሆነ ከቅርብ ቀናት ወዲህ የውጭ ቱሪስቶች እና ዓለም አቀፍ አጋሮች ወደ ትግራይ እንዳይገቡ ተከልክለዋል ሲል ተናግረዋል። በመስሪያ ቤቱ ኃላፊ አቶ አጽባሀ ገብረ እግዚአብሔር በይፋ የማኅበራዊ ሚዲያ ገጻቸው ላይ ባጋሩት መግለጫ የኢትዮጵያ አየር መንገድ ባለፉት ሶስት ቀናት ብቻ የውጭ ዜጎች ወደ ትግራይ በሚደረጉ በረራዎች እንዳይሳፈሩ ማገዱን ገልጸዋል። አክለውም በትግራይ ውስጥ የሚገኙ አንዳንድ የውጭ ዜጎችም አካባቢውን ለቀው እንዲወጡ እየተመከሩ መሆኑንም ጠቁመዋል ሲል ተናግረዋል። ምንም እንኳን ከፌዴራል መንግስት በኩል በጉዳዩ ላይ ይፋዊ ማስታወቂያ ባይወጣም ወደ ትግራይ ለመብረር የሞከሩ የውጭ አገር ተጓዦች አሁን ላይ ወደዚያ ለመግባት ከኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት የተጻፈ ደብዳቤ እንደሚያስፈልግ እንደተነገራቸውም ገልጸዋል። የኢትዮጵያ አየር መንገድ እና የፌዴራል ባለስልጣናት ለቀረቡላቸው አስተያየት ጥያቄዎች እስካሁን ምላሽ አልሰጡም። ሆኖም የቱሪዝም ቢሮ ኃላፊ ቢሮቸው ጉዳዩን ለመፍታት ከጊዜያዊ አስተዳደሩ ፕሬዚዳንት እና ከፌዴራል መንግስት ባለስልጣናት ጋር እየተወያየ መሆኑንም ገልጸዋል። ከዚሁ ጋር በተያያዘ ባለሀብቶች ማሽኖቻቸውን ከኢንዱስትሪ ዞኑ ለማስወጣት ተጠየቁ። በመቀሌ ልዩ ኢንዱስትሪ ዞኑ የነበሩ ባለሀብቶች ማሽኖቻቸውን ከአገር ለማስወጣት ጥያቄ እያቀረቡ ነው ተባለ። በዘጠኝ ወራት ብቻ ከ ሰላሳ ሰባት ሺህ በላይ ሰራተኞች መልቀቃቸውም ተነግሯል። በትግራይ ክልል መቀለ ከተማ በሚገኘው ኢንዱስትሪ ፓርክ የተሰማሩ ጦርነትን ሸሽተ የወጡ ባለሀብቶች ማሽኖቻቸውን ከአገር ለማስወጣት ጥያቄ እያቀረቡ መሆናቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ገልጿል። ኮርፖሬሽኑ ይህንን የገለጸው የዘጠኝ ወራት እቅድ አፈጻጸምን ለህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ሲያቀርብ ነው። በሰሜን ኢትዮጵያ ጦርነት በሚካሄድበት ጊዜ ከሀገር ሸሽተው የሄዱ ባለሀብቶቻችን ለረጅም ጊዜያት በኢንተርኔትና በአካል በመገናኘት ኩባንያዎቻቸው ተመልሰው ወደ ልማት እንዲገቡ ጥረቶች ቢደረጉም ፍላጎት አለማሳየታቸውን በኢንዱስትሪ ፓርኮች ልማት ኮርፖሬሽን የኦፕሬሽንና ማኔጅመንት ምክትል ዋና ስራ አስፈጻሚ አቶ ካሚል ኢብራሂም ተናግረዋል። ምርጫ ቦርድ ሰረዘንም አልሰረዘንም የፕሪቶሪያው ስምምነት ይቀጥላል። አደገኛ የሚሆነው ስለተሰረዛቸው የፕሪቶሪያው ስምምነት አናውቀውም መባል ከተጀመረ ነው ሲሉ ዶክተር ደብረ ጽዮን ተናገሩ። ምርጫ ቦርድ ለህወሀት የሰጠው ከፓርቲነት የመሰረዝ ቀነ ገደብ ነገ ያበቃል። የፕሪቶሪያውን የሰላም ስምምነት የፈረምነውም ሆነ ጊዜያዊ አስተዳደሩን ያቋቋም ነው በምርጫ ቦርድ እውቅና ወይም ሰርቲፊኬት ባለመሆኑ ምርጫ ቦርድ ሰረዘንም አልሰረዘንም የፕሪቶሪያው የሰላም ስምምነት ይቀጥላል ሲሉ የህወሀት ሊቀመንበር ደብረጽዮን ገብረ ሚካኤል ዶክተር ገለጹ። አደገኛ የሚሆኑ በምርጫ ቦርድ ስለተሰረዛችሁ የፕሪቶሪያው ስምምነትን አናውቀው መባል ሲጀመር ነው ብለዋል። የፕሪቶሪያው ስምምነት የፈረምነው ምርጫ ቦርድ ሰርቲፊኬት ሰጠን አይደለም። በምርጫ ቦርድ ሰርቲፊኬት ያቋቋሙ ነው ጊዜያዊ አስተዳደር የለም። በምርጫ ቦርድ ሰርቲፊኬት የሚሆን ወረቀት የተሰራ ስራ የለም ሲሉም ተደምጠዋል። በእኛ በኩል በግንቦት አምስት ምክንያት ከፕሪቶሪያው ስምምነት ጋር የተያያዘ የሚቋረጥ ነገር የለም፣ እንደ እስከዛሬው ሁሉ ይቀጥላል። የፕሪቶሪያው ስምምነትም ሆነ የጊዜያዊ አስተዳደሩም እንደዚሁ ይቀጥላሉ ሲሉ ተናግረዋል። ደብረ ጽዮን ገብረ ሚካኤል የክልሉን ተፈናቃዮች በተመለከተ በሰጡት ማብራሪያ ለአምስተኛ ክረምት በመጠለያ አንቆይም፣ ከእናንተ ብዙም ስለማንጠብቅ ራሳችን እንገነባለን የሚል የተፈናቃዮችን ውሳኔ እየገፋ መጥቷል ሲሉ ገልጸው፣ እኛም ይህንን የተፈናቃዮችን ውሳኔ እናስፈጽማለን ከእነሱ ጎን እንቆማለንም ብለዋል። ከዚሁ ጋር በተያያዘ የትምህርት ሚኒስቴር አማካሪ ሚኒስትር ዴታ የሆኑት ፕሮፌሰር ክንደያ ገብረ ሕይወት የደብረ ጽዮን ቡድን ከተደጋጋሚ ስህተቱ የማይማር ተቸካይ ነው ሲሉ ወቅሰዋል። ፕሮፌሰር ክንደያ ገብረ ሕይወት በኤክስ ገፃቸው ባስተላለፉት መልእክት በደብረ ጽዮን ገብረ ሚካኤል የሚመራው ቡድን ከቀደመ ተደጋጋሚ ስተቶ የማይማር በህዝብ ኪሳራ የግልና የቡድን ጥቅሙን ለማስጠበቅ ስልጣን የሙጥኝ ያለ ኃይል ነው ሲሉ ወቅሰዋል። በዶክተር ደብረ ጽዮን የሚመራው አንጃው ህወሓት ቡድን በትግራይ ደቡባዊ ዞን ውስጥ አንዳች አይነት ተቀባይነት እንደሌለው የጠቀሱት ፕሮፌሰር ክንደያ ቡድኑ በአካባቢው ያጣውን ህጋዊ ቅቡልነት በኃይል ለማግኘት ከሰሞኑ የጀመረው እንቅስቃሴ እኔ ከሞትኩኝ ሰርዶ አይብቀል ካለችው እንስሳ ጋር የሚመሳሰል በቀቢፀ ተስፋ የገባበት የውር ድንበር እርምጃ ነው ሲሉ ኮንነውታል። የአፍሪካ ህብረት ሰላምና ደህንነትን ለማረጋገጥ በርካታ ተግባራትን እያከናወነ መሆኑ ተገልጿል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ባለፉት አምስት ወራት ህብረቱ ያከናወናቸውን ስራዎች እንዲሁም የተቋሙን የትኩረት አቅጣጫና ግቦችን በተመለከተ በሰጡት መግለጫ ግጭቶችን በንግግር እንዲፈቱ ህብረቱ ጥረቶችን ሲያደርግ መቆየቱን አንስተዋል። ለአብነትም በሶማሊያ ሰላምና ደህንነትን ለማረጋገጥ ከሶማሊያ ፕሬዚዳንት ሐሰን ሼክ መሐመድ እና ሌሎች ባለድርሻ አካላት እንዲሁም በሶማሊያ ከተሰማሩ የአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ አዊሶም ጋር ምክክር መደረጉን አስታውቀዋል። በደቡብ ሱዳን ፕሬዚዳንት ሳልቫኪር እና ምክትላቸው ሪክ ማቻር መካከል የተፈጠረውን ውጥረት ለማርገብ ህብረቱ በጁባ ተገኝቶ በሁለቱ መሪዎች መካከል ቀደም ሲል የተደረሰውን የሁለትዮች ስምምነት ተፈጻሚ እንዲሆን መጠየቁን ተናግረዋል። በሱዳንም በንጹሐን ዜጎች ላይ የደረሰውን ጉዳት ለመቀነስና የተፈጠረውን ቀውስ ለማርገብ የሰላም ጥረት እየተደረገ እንደሆነ አመላክተዋል። በተጨማሪም በዲሞክራቲክ ሪፐብሊክ ኮንጎ ከሚንቀሳቀሰው ኤም 23 ታጣቂ ቡድን ጋር በተያያዘ በሩዋንዳና በኮንጎ መካከል የተፈጠረውን ውጥረት እንዲረግብ ህብረቱ ከሁለቱ ሀገራት መሪዎች ጋር መምከሩን ገልጸዋል። ከሰላምና ጸጥታ ስራዎች በተጨማሪ ህብረቱ ቀጠናዊ ኢኒሼቲቮችን ለማጠናከር ከኢጋድ፣ ሳድቅ ኢኮስ እና ኮሜሳ ከመሳሰሉ ቀጠናዊ ተቋማት ጋር በትብብር እየሰራ እንደሚገኝም አመላክቷል። ህብረቱ ከተለያዩ ዓለም አቀፍ ተቋማት ጋር እየሰራ እንደሚገኝም ጠቅሰው ከዓለም አቀፍ ተቋማት ጋር የሚደረገው ትብብርም እንደሚጠናከር ጠቁመዋል። የኩርዱ ታጣቂ ቡድን የሰላም አማራጮችን መቀበሉ ተገለጸም። የኩርዱ ታጣቂ ቡድን ፒኬኬ ከአራት አስርት ዓመታት የትጥቅ ትግል በኋላ ወደ ሰላማዊ ትግል ለመምጣት መወሰኑን አስታውቋል። ቡድኑ ውሳኔውን ያስተላለፈው በፈረንጆቹ 2025 ከግንቦት 5 እስከ 7 ባደረገው ኮንግረንስ መሆኑን ታውቋል። ፒኬኬ ለ40 ዓመታት ያክል ያደረገው ትግል የኩርዲስታን ሕዝብ ለከፋ ችግር ዳርጎታል ያለው ቡድኑ የኩርድን ጥያቄ በሰላማዊ የፖለቲካ ትግል መፍታት የተሻለ አማራጭ ሆኖ መገኘቱንም ገልጿል። በአስራ ሁለተኛው የቡድኑ ኮንግረንስ የተላለፈውን ውሳኔ ተከትሎ የቡድኑ ወታደራዊ መዋቅሮች እንደሚፈርሱ የገለጸው ቡድኑ ከዚህ በኋላ በቡድኑ ስም የሚደረግ ማንኛውም አይነት ወታደራዊ ዘመቻ አይኖርም ብሏል። የቱርኩ ኤኬ ፓርቲ ቃል አቀባይ ኦማር ችሌክ ፒኬኬ ሰላማዊ አማራጭን መቀበሉ ከሽብር ስጋት ነጻ የሆነች ቱርክን ለመገንባት ለሚደረገው ጥረት መሰረት የሚጥል ነው ብለዋል። ቡድኑ ያሳለፈውን ውሳኔ ተግባራዊ ካደረገ እንዲሁም ሁሉንም ፒኬኬ ክንፎች ካፈረሰና ሕገ ወጥ መዋቅሮችን ከዘጋ ቱርክ ከቡድኑ ጋር ንግግር ማድረግ እንደምትጀምር ማረጋገጣቸውን ማናዶሉ ዘግቧል። ክብራትና ክብራና ብራችሁን ስለቆያችሁ እያመሰገንን ዩትዩብ ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ የቤተሰባችን አባል ይሁኑ።